ብዙ ዘፈን ነው አለ ያለ አይደለም፣ መሪ ራሱ ወጥቶ ስለ ፍቅር ተፋቀሩ እያለ የሚሰብክበት። ይህ በጣም አደገኛ ነገር ነው። ስለ ፍቅር ጠቃሚነት አሁን ነው ማለት ነው እየተነገረን ያለው። በጣም መደንገጥ አለብን። ስለ ፍቅር ዘፈን፣ ተዋደዱ የሚል ዘፈን በበዛ ቁጥር አደጋ ውስጥ ነሽ ማለት ነው። ስለ ፍቅር ጠቃሚነትማ በጣም ዘመን ማለፍ ነበረበት ማወቅ ከሚገባን ጊዜ ማለት ነው

ለስላሴ በድርቅም እንደ ምክንያት ሆኖ አልቀረበባቸው። ደርግ ላይስ ድርቅ የለም፣ ቁጥሩ እየጨምራል። ኢህአዴግስ ደርግ የለው ወደፊት የሚቀጥለው ስ ገና ይቀረፋል አይቀረፍም እየተባለ አል እየተወራ ያለ ማነው? ታዲያ ያልተነቃነቅም እየወለድን ነው፣ እየበዛን ነው። ታዲያ ምንድን ነው ፈቅ ያላለው ነገር? ረሃቡ አሁንም እየገደለን ከሆነ አንድ አይነት በሽታ እንዴት አያትም ልጅም ሁሉ እንዴት ይሞተ? እኛ እየጣስን ያለን ሱ ኤቢሲዲ ምናምን ቀጥሎ የሚመጣ ጉዳይ ነው። ሰዎች ትሁት መሆን አለባቸው። ቅድም እንዳልኩ እናት ናትች ስታያት እንዲህ ነው መሆን ያለብ። ይሄ ልጅ ወዳጅ ነው። ይሄ ልጅ ለምን ተራበ? እንዲህ ነው የሚሉትን በትምህርት በካሪኩለም ነው መማር ያለብን። ኢትዮጵያ ውስጥ ትምህርት መከለስ አለበት። ትምህርት መከለስ አለበት። ትህትናን ሰዎች መማር አለባቸው። አክብሮትን መማር አለባቸው። ይህን ሞራልን በካሪኩለም ደረጃ ካልተማረን አደጋ ውስጥ ነን። ለምንድ ነው ይህን የምናገረው? ለምንድ ነው ይህን የምናገር? መጀመሪያ ኢትዮጵያ ውስጥ የተላለቁት እነማን ናቸው? ዩኒቨርሲቲ ገብቶ የተማሩት ናቸው። አይገርም። ምሁራን ተራው የሚባለው ጥግ ላይ ቁጭ ብሎ ነበር ሲያያቸው የነበር የምድርን ትልቁን ጭካኔ ያሳዩት እነሱ ናቸው። ተገዳ ያለው ጎዳና ላይ መጀመሪያውም ዩኒቨርሲቲ ገብተው አውሮፓ ሄደው ተምረው የመጡ ሰዎች ናቸው እርስ በርስ የተገዳደሉ። ስለዚህ ሚጎል የሞራል ትምህርት የመከባበር ጥግ መማር አለባቸው። አሁን ተጨመላልቀን ያለ ነው። አሁን ጥል ነው ያልጨረስ ነው። እኛ ታቅ ጥል አልጨረስ ጥል ጥላችን እንዲ ድብድቡን አልጨረስም። ገላጋይ መሃል ይገባል ዝም ብሎ ይሞክራል። ጥሉ አላለቀም በትክክል። አሁን ምን አይነት ትምህርት ነው የሚያስፈልግ? ምን ያደርጋል? አሁን ጥሉ ወደሚለው ነው መምጣት ያለበት እንጂ ጥሉ ይለቅ ካልን እናልቃለን ማለት ነው። ተያይዘ አሁን ትምህርት ቤቱን የያዙት ሰዎች ምን ይስሩ ነው እየተባባለ ያለ። እኔ በጣም ስለሚያስቀኝም ስለሚያስደነግጠኝም፣ ጥያቄው ሌላ ነው፣ የምንማረው ነገር ሌላ እየሆነ ያለ። ኢትዮጵያ ተካፍሎ የሚበላ ምን ና እንዴ? ወይ ብዙ ኢትዮጵያ ያልሆነ አለ ማለት ነው። እዚህ ሀገር ነው እንዴ? አዲስ አበባ ዓለም የትልቁ ረሃብ ያለው ይህን አይታችሁ ታውቃላችሁ? ከፎቅ ጀርባ ስላለ ረሃብ ከፎቅ ጀርባ ሄደሻታል። መንገድ ላይ የምናየው ነው እኮ ጎዳናሱ፣ ሲሆን ባቡሩ ከላይ ይሄዳል። ቴክኖሎጂ ከስር የሚሞተውን ደግሞ እያየሽው ነው። እኛ ባህላችን የትኛውን የትኛው፣ ልጆቻችን ገብተው ትሑት መሆን መቻል አለባቸው። ትህትና ማለት ሰው አለመንካት ነው። ትህትና አለመስደብ ነው። ትህትና የሰው ልጅ አጠገብ ሞተ ማለት ሰው አይደለሽም ማለት ነው። ሰው ማሽን አይደለም። ሰው እግዚአብሔር አይደለም። ሰው ስልጣን የሚለው እቀበላለሁ። ማሽን አይደለም ስል ማንም መጡ ቀርቦ አይመራሽም። ስለዚህ አስተሳሰቡን ያሰርጸበታል። እግዚአብሔር አይደለሽም ስልሽ ለተባለ ሁሉንም አታውቂም ሱፐራቹን አሎች ሁሉንም የመግዛትን አቅም የለሽም። ስለዚህ ቺን ሁሉ መጠበቅ ሴጣ ሁሉም ጋር እየገባሽ ፈለግሽውን አፍርሰሽ ምና መውጣትም አልችም እነኝ ነገር መ አንቺ ሰው ቅድም ያልሽ ከሃይማኖት አባቶች ጋር ይገኛል ያልሽ የሃይማኖት አባት ከመሆንሽ በፊት ሰው መሆን አለች። ኦሮሞ ከመሆንሽ፣ ትግሬ ከመሆንሽ፣ አማራ ከመሆንሽ ምናምን በፊት ሰው ትሆኝና ነው የምትቀበይው። እሱ ይህን እኛ አልወሰድንም። ልዩነቶች አሉ በመሃላችን። እሱን እንዴት እናስታርቅ የሚለው አልወሰድንም። ስለዚህ ምን ይገርመናል፣ አንድ ሰው ኦድ ነገር ሲያነሳ ይገርመናል።